ሰላም ውድ የኑሮ በሸገር ተመልካቾቻችን በዛሬው የገበያ መረጃ ቪዲዮችን በዛሬው ዕለት ከፍተኛ ጭማሪ ያሳየውን ዶላርን ጨምሮ የተለያዩ ሀገራት ገንዘቦች የምንዛሬ ዋጋን እንዲሁም ወርቅ በዛሬው ዕለት ማለትም ህዳር 9 2018 ወይም ኖቨምበር 18 2025 ያለበትን የዋጋ መረጃ የምናደርሳችሁ ይሆናል። እስከ መጨረሻው ከኛ ጋር የምትቆዩ ከሆነ ዶላር፣ ዩሮ፣ ፓውንድ፣ ሪያል፣ ድርሃምና ሌሎችም ጠቃሚ የሆኑ የውጭ ሀገር ገንዘቦች በዛሬው ዕለት ያሉበትን የምንዛሬ ዋጋ እንዲሁም ደግሞ ወርቅ ከ18 ካራት፣ 21 ካራት እና 24 ካራት በዛሬው ዕለት በኢትዮጵያ እንዲሁም ደግሞ በዓለም አቀፍ ደረጃ ያለበትን ዋጋ የምናደርሳችሁ ይሆናል። አብራችሁን ቆዩ። በመጀመሪያ የምናየው የውጭ ገንዘቦች ምንዛሬን ይሆናል። በዛሬው ዕለት ዶላር ከፍተኛ ጭማሪ አሳይቷል። ይህንንም ስናይ በጥቁር ገበያ አንድ ዶላር በ181 ብር ከ16 ሳንቲም እየተመነዘረ ይገኛል። ይህም ከሰሞኑ ከነበረበት ዋጋ በሁለትና ሶስት ብር ጭማሪ በማሳየት ማለት ነው። በግል ባንኮች ስናይ ደግሞ ከግል ባንኮች ከፍተኛውን የዶላር ምንዛሪ በዛሬው ዕለት እያደረገ የሚገኘው አንበሳ ባንክ ነው። አንበሳ ባንክ አንዱን ዶላር በ151 ብር ከ55 ሳንቲም እየገዛ በ154 ብር ከ58 ሳንቲም እየሸጠ ይገኛል ማለት ነው። ንግድ ባንክ ስናይ ደግሞ አንዱን ዶላር በ150 ብር ከ52 ሳንቲም እየገዛ በ153 ብር ከ53 ሳንቲም እየሸጠ ይገኛል። ወደ ዩሮ ስናልፍ ደግሞ በዛሬው ዕለት አንድ ዩሮ በ210 ብር ከ07 ሳንቲም በጥቁር ገበያ እየተመነዘረ ይገኛል። ከግል ባንኮች አባይ ባንክ ዩሮን በከፍተኛ መጠን የመነዘረ ይገኛል። አባይ ባንክ አንዱን ዩሮ በ176 ብር ከ26 ሳንቲም የገዛ በ179 ብር ከ79 ሳንቲም እየሸጠ ይገኛል። ንግድ ባንክ ስናይ ደግሞ አንዱን ዩሮ በ174 ብር ከ23 ሳንቲም እየገዛ በ177 ብር ከ72 ሳንቲም እየሸጠ ይገኛል። ወደ ካናዳ ዶላር ስናልፍ ደግሞ በዛሬው ዕለት አንድ የካናዳ ዶላር በጥቁር ገበያ በ129 ብር ከ10 ሳንቲም እየተመነዘረ ይገኛል። ዳሽን ባንክ ከግል ባንኮች ከፍተኛውን የካናዳ ዶላር ምንዛር እያደረገ ነው። አንዱን የካናዳ ዶላር በ108 ብር ከ89 ሳንቲም የገዛ በ111 ብር ከ07 ሳንቲም እየሸጠ ይገኛል። ንግድ ባንክን ስናይ ደግሞ አንዱን የካናዳ ዶላር በ105 ብር ከ38 ሳንቲም እየገዛ በ107 ብር ከ49 ሳንቲም እየሸጠ ይገኛል። ወደ እንግሊዝ ፓውንድ ስናመራ ደግሞ በዛሬ ሁለት አንድ የእንግሊዝ ፓውንድ በጥቁር ገበያ በ238 ብር ከ59 ሳንቲም እየተመነዘረ ይገኛል። ዳሽን ባንክ ደግሞ ከግል ባንኮች ከፍተኛውን የፓውንድ ምንዛሬ እያደረገ የሚገኘው ባንክ ነው። አንዱን የእንግሊዝ ፓውንድ በ203 ብር ከ14 ሳንቲም ይገዛ በ207 ብር ከ21 ሳንቲም እየሸጠ ይገኛል። ንግድ ባንክ ስናይ ደግሞ አንዱን ፓውንድ በ194 ብር ከ01 ሳንቲም ይገዛ በ197 ብር ከ89 ሳንቲም እየሸጠ ይገኛል። ወደ ዩናይትድ አረብ ኤምሬት ድራሃም ስናልፍ ደግሞ በዛሬ ሁለት አንድ ድራሃም በጥቁር ገበያ በ49 ብር ከ38 ሳንቲም እየተመነዘረ ይገኛል። ራሚስ ባንክ ደግሞ ከግል ባንኮች ድርሃምን በከፍተኛ መጠን የመነዘር የሚገኘው ባንክ ነው። አንዱን ድርሃም በ43 ብር ከ78 ሳንቲም እየገዛ በ44 ብር ከ66 ሳንቲም እየሸጠ ይገኛል ማለት ነው። ንግድ ባንክ ስናይ ደግሞ አንዱን ድርሃም በ40 ብር ከ98 ሳንቲም ይገዛ በ41 ብር ከ80 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስናይ ደግሞ በዛሬው ዕለት አንድ ሪያል በጥቁር ገበያ በ48 ብር ከ34 ሳንቲም እየተመነዘረ ይገኛል። ከግል ባንኮች አቢሲኒያ ባንክ ሪያልን በከፍተኛ መጠን የመነዘረ የሚገኘው ባንክ ነው። አንዱን ሪያል በ43 ብር ከ02 ሳንቲም ይገዛ በ43 ብር ከ89 ሳንቲም ይሸጠ ይገኛል። ንግድ ባንክ በበኩሉ አንዱን ሪያል በ40 ብር ከ13 ሳንቲም ይገዛ በ40 ብር ከ93 ሳንቲም እየሸጠ ይገኛል። ወደ ኩዌት ዲናር ስናመራ ደግሞ በዛሬው ዕለት አንድ የኩዌት ዲናር በጥቁር ገበያ በ591 ብር ከ14 ሳንቲም እየተመነዘረ ይገኛል። ከግል ባንኮች ኦሮሚያ ባንክ አንዱን የኩዌት ዲናር በ494 ብር ከ28 ሳንቲም እየገዛ በ504 ብር ከ16 ሳንቲም እየሸጠ ይገኛል ማለት ነው። ንግድ ባንክ ስናይ ደግሞ አንዱን ዲናር በ481 ብር ከ10 ሳንቲም እየገዛ በ490 ብር ከ72 ሳንቲም እየሸጠ ይገኛል። የኪዌት ዲናር ከብር አንጻር ከፍተኛ ምንዛሬ ያለው ውጭ አገር ገንዘብ ነው ማለት ነው። ወደ አውስትራሊያ ዶላር ስናልፍ ደግሞ በዛሬው ዕለት አንድ የአውስትራሊያ ዶላር በጥቁር ገበያ በ117 ብር ከ47 ሳንቲም እየተመነዘረ ይገኛል። ከግል ባንኮች አቢሲኒያ ባንክ የአውስትራሊያ ዶላርን በከፍተኛ መጠን እየመነዘረ የሚገኘው ባንክ ነው። አንዱን የአውስትራሊያ ዶላር በ98 ብር ከ70 ሳንቲም እየገዛ በመቶ ብር ከ67 ሳንቲም እየሸጠ ይገኛል። ንግድ ባንክ ደግሞ አንዱን የአውስትራሊያ ዶላር በ96 ብር ከ29 ሳንቲም እየገዛ በ98 ብር ከ22 ሳንቲም እየሸጠ ይገኛል ማለት ነው። የስዊዝ ፍራንክ ስናይ ደግሞ በዛሬ ሁለት በጥቁር ገበያ አንድ የስዊዝ ፍራንክ በ228 ብር ከ51 ሳንቲም እየተመነዘረ ይገኛል። አቢሲኒያ ባንክ ከፍተኛውን የስዊዝ ፍራንክ ምንዛሬ እያደረገ ነው። 190 ብር ከ64 ሳንቲም እየገዛ በ194 ብር ከ45 ሳንቲም እየሸጠ ይገኛል ማለት ነው። ንግድ ባንክ በበኩሉ አንዱን የስዊዝ ፍራንክ በ184 ብር ከ48 ሳንቲም የገዛ በ188 ብር ከ17 ሳንቲም እየሸጠ ይገኛል። በመጨረሻ የምናየው ደግሞ የቻይና ዮዋንን ሲሆን አንድ የቻይና ዮዋን በዛሬው እለት በጥቁር ገበያ በ25 ብር ከ49 ሳንቲም እየተመነዘረ ይገኛል። አቢሲኒያ ባንክ አንዱን የቻይና ዮዋን በ21 ብር ከ28 ሳንቲም የገዛ በ21 ብር ከ71 ሳንቲም የሚሸጠው ባንክ ነው ማለት ነው። ከግል ባንኮች ወደ ንግድ ባንክ ስናልፍ ደግሞ አንዱን የቻይና ዮዋን በ20 ብር ከ75 ሳንቲም እየገዛ በ21 ብር ከ16 ሳንቲም እየሸጠ ይገኛል ማለት ነው። የጥቁር ገበያ እንዲሁም ደግሞ በባንኮች መካከል ያለውን የምንዛሬ ዋጋ ካየን አሁን ደግሞ በአዲስ አበባና በተለያዩ የክልል ከተሞች የምንዛሬ ፍቃድ አግኝተው እየሰሩ የሚገኙ የውጭ ምንዛሬ ቢሮዎች በዛሬው ዕለት ያላቸውን የምንዛሬ ዋጋ ስናይ 1 ዶላር በ173 ብር፣ 1 ፓውንድ በ219 ብር ከ55 ሳንቲም ዩሮ በ194 ብር ከ60 ሳንቲም፣ የስዊዝ ፍራንክ በ204 ብር ከ58 ሳንቲም፣ ድርሃም በ45 ብር ከ82 ሳንቲም፣ የሳውዲ ሪያል በ45 ብር ከ40 ሳንቲም እንዲሁም ደግሞ የቻይና ዩዋን በ22 ብር ከ75 ሳንቲም በዛሬ ሁለት እየመነዘሩ ይገኛሉ ማለት ነው። እንግዲህ በዛሬ ሁለት የነበረው የውጭ ምንዛሬ ዋጋ ይህን ይመስል ነበረ። አሁን ደግሞ ወደ ወርቅ ዛሬ ወዳለበት የዋጋ መረጃ የምናልፍ ይሆናል። አዲስ አበባ በሚገኙ የተለያዩ ወርቅ ቤቶች ተዘዋውረን ባገኘነው መረጃ መሰረት በዛሬው እለት 18 ካራት የሀገር ውስጥ ወርቅ በ18500 ብር ከባት በፊት ማለት ነው እየተሸጠ ይገኛል። ከባት ጋር ሲሆን ደግሞ በ21275 ብር ማለት ነው። የውጭ 18 ካራት ወርቅ ደግሞ ከባት በፊት በ22000 ብር እየተሸጠ ሲገኝ፣ ከነባቱ ደግሞ በ25300 ብር እየተሸጠ ይገኛል ማለት ነው። 21 ካራቱን የውጭ ሀገር ወርቅ ስናይ ደግሞ በዛሬው ዕለት በአዲስ አበባ አንድ ግራም 24 ካራት የውጭ ወርቅ በ24 ሺህ ብር እየተሸጠ ይገኛል ከነባቱ ሲሆን ደግሞ በ27600 ብር ማለት ነው እየተሸጠ የሚገኘው። የኢትዮጵያ ብሔራዊ ባንክ ወርቅ እየገዛ ያለበትን የዋጋ ተመን ስናይ ደግሞ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ አንዱን ግራም 18 ካራት ወርቅ በ15171 ብር ወይም ደግሞ በ98 ዶላር ከ33 ሳንቲም እየገዛ ይገኛል ማለት ነው። ከባለፈው ሳምንት አንጻር ስናየው የ104 ብር አካባቢ ቅናሽ አሳይቷል። አንድ ግራም 21 ካራቱን ወርቅ ደግሞ በ17699 ብር እየገዛ ይገኛል። በዶላር ስናየው በ114 ዶላር ከ72 ሳንቲም ማለት ነው። ከባለፈው ሳምንት ይህም በ122 ብር ቅናሽ አሳይቷል። አንድ ግራም 24 ከራቱን ወርቅ ስናይ ደግሞ በ20228 ብር እየገዛ ሲገኝ ወደ በዶላር ስናየው ደግሞ በ131 ዶላር ከ11 ሳንቲም እየገዛ ይገኛል ማለት ነው። ይሄም የ24 ካራት ወርቅ ከባለፈው ሳምንት ከነበረበት ዋጋ በ139 ብር ቅናሽ አሳይቷል ማለት ነው። እንደምታውቁት የኢትዮጵያ ብሔራዊ ባንክ ከዚህ በፊት ወርቅን ከደንበኞቹ የሚገዛው በብዙ መጠን ነበር። አሁን ላይ ግን ትናንሽ ግራም ያላቸው ወርቆችንም ከደንበኞቹ እየተረከበ ስለሆነ ወርቅ መሸጥ ለምታስቡ የብሔራዊ ባንክ ሌላኛው አማራጭ ይሆናል ማለት ነው። ለመረጃ የሆናችሁ ዘንድ ደግሞ የዓለም አቀፍ የወርቅ ገበያን ስናይ በዛሬው ዕለት አንድ ግራም 18 ካራቱ ወርቅ በ98 ዶላር የተሸጠ ይገኛል። አንድ ግራም 21 ካራት ወርቅ ደግሞ በ114 ዶላር የተሸጠ ይገኛል። 24 ካራቱን ወርቅ ስናይ ደግሞ አንድ ግራም 24 ካራት ወርቅ በ131 ዶላር የተሸጠ ይገኛል ማለት ነው። በዚህ አጋጣሚ ወርቅ መግዛት የሚሆን መሸጥ ለምትፈልጉ ማድረግ ካለባችሁ ጥንቃቄዎች መካከል በዋናነት ወርቆችን ስትገዙ በከተማችን ውስጥ ባሉ ወይም ደግሞ ሕጋዊ ፍቃድ አውጥተው የሚሰሩ የወርቅ መሸጫዎች ጋር ብትገዙ የተሻለ አስተማማኝነት አለው ማለት ነው። ስትገዙም ደግሞ ደረሰኝ መቀበላችሁን መርሳት የለባችሁም። ሌላኛው ደግሞ ያንን ወርቅ መልሰው ሊገዟችሁ እንደሚችሉ ብታረጋግጡ ነገ ላይ ወርቁ መልሳችሁ መሸጥ ብትፈልጉ ቀላል ያደርግላችኋል ማለት ነው፣ እሱን ሂደት። ሌላኛው ደግሞ ወርቅ ያለበትን ዋጋ መረጃ በትክክል አግኝታችሁ ግብይት ብታደርጉ ያው የተሻለ ዋጋ ቅናሽ ታገኛላችሁ ማለት ነው። ምክንያቱም የተለያዩ ወርቅ ቤቶች የተለያየ የመሸጫ ዋጋ ሊኖራቸው ስለሚችል ይህም ሌላው ለእናንተ የሚጠቅም ጉዳይ ይሆናል ማለት ነው። በዛሬው ዕለት የነበረን የውጭ ምንዛሬ እንዲሁም ደግሞ የወርቅ ዕለታዊ የዋጋ መረጃ የሚመስል ነበረ። መሰል መረጃዎች ቶሎ ቶሎ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩን።